በርቀት ፍቅር የምትሰሯቸው ስህተቶች፣ እነዚህን አሁን የምነግራችሁን ስህተቶች በማወቅ የሚሆን ልብ ባለማለት፣ ባለማስተዋል በርቀት ፍቅር ውስጥ ሆናችሁ ታደርጉታላችሁ። ያ ደግሞ ፍቅራችሁ ፈተና ውስጥ እንዲገባ የሚያደርግ ነገር ነው። ስለዚህ ዛሬ ከእኔ ጋር ከቆያችሁና በደንብ አድርጋችሁ ከተከታተላችሁ የርቀት ፍቅር ውስጥ ሆናችሁ በፍጹም ማድረግ የሌለባችሁን ነገሮች እነግራችኋለሁ። ምን ማድረግ እንዳለባችሁም እንደዚሁ እነግራችኋለሁ። የርቀት ፍቅራችሁን አስቀጥላችሁ እንግዲህ ውጤታማ ፍሬያማ እንዲሆን ማድረግ የምትችሉባቸውን ልምምዶች እነግራችኋለውሁ ስለዚህ አብራችን ቆዩ። ሰላም ሰላም፣ እንዴት ናችሁልኝ? ናፊዳር ነኝ። ዛሬ እንግዲህ በጣም ብዙ ጊዜን በተደጋጋሚ የምጠየቀውን ሀሳብ ነው ይዤ የመጣሁት በጣም ትልቅ ነገር ነው። የርቀት ፍቅርን በተመለከተ ነው የዛሬ ቪዲዮ የሚሆነው። ይህን ቪዲዮ በቅድሚያ ለፍቅረኛችሁ መላክ እንዳትረሱ፣ ሁለታችሁን ብታዩት ተመሳሳይ የሆነ መረዳት ስለሚኖራችሁ ብዬ ነው። እዚህ የርቀት ፍቅር ላይ ያለው አስቸጋሪ ነገር ይታወቃል አደለ? የትኛውም የፍቅር ግንኙነት የሚጠበቅበት ስራ አለ። ያለ ስራ ምንም የሚመጣ ለውጥ የሚመጣ ስኬት አይኖርም እንደዚሁ። ስለዚህ የፍቅር ግንኙነት ላይ መስራት ያለብን ስራዎች እንዳሉ ሆኖ የርቀት ፍቅር ላይ ሲመጣ ደግሞ ትንሽ ከበድ ይላል። አደለ? አንዳንድ ጊዜ የቦታ ርቀት ሳይወስነን በራሱ የፍቅር ግንኙነታችን ከባድ የሚሆንብን ጊዜ አለ አደለ? ለመግባባት፣ ለመነጋገር ችግሮችን ለመፍታት በብዙ መንገድ ፈተናዎች ይገጥሙናል። እርቀት ፍቅር ላይ ደግሞ ሲሆን የበለጠ ነው የሚሆነው። እነዚህ ፈተናዎች እንዳሉ ሆነው ደግሞ መራራቅ በራሱ ነገሮችን የማባባስ ትልቅ ትልቅ አቅም አለው። ስለዚህ የእርቀት ፍቅርን መጀመሪያ ለይቶ ማየት እና የተለየ እንክብካቤ የተለየ ስራ እንደሚፈልግ ማወቅ የመጀመሪያውና ወሳኝ ነገር ነው። ያንን ስታውቁ ከሌላው በተለየ ጥረት ታደርጋላችሁ ማለት ነው። ስለዚህ የመጀመሪያው የርቀት ፍቅር ላይ እምትሰሩት ነገር ግን በጣም ልብ የማትሉት የማታስተውሉት ስህተት ምንድነው? መኮራረፍ ነው። የመጀመሪያው መኮራረፍ እንግዲህ ያው ያጋጥማል አይደለ? የፍቅር ግንኙነት ላይ አለመግባባቶች ሲፈጠሩ፣ ቅር የተሰኘው አካል ወንድም ሊሆን ይችላል፣ ሴቷም ሊሆን ይችላል። ብዙ ጊዜ በሴቶች ቢበዛም እኛ ሴቶች አኩራፊ እንደዛ ቢበዛም በሴቶች ላይ ግን መኮራረፍ ያለ ነው አይደለ? የተለመደ ነገር ነው። ትክክል ነው ትክክል አይደለም ሳይሆን መኮራረፍ ያለ ነገር ነው አይደለ? ብዙ የፍቅር ግንኙነቶች ላይ እናስተውላለን፣ እንመለከታለን። ነገር ግን በርቀት ፍቅር ውስጥ ደግሞ በፍጹም በፍጹም ሊኖር የማይገባው ነገር መኮራረፍ ነው። ያ የሆንበት ምክንያት ምንድን ነው? አንድ ላይ ሆናችሁ አንድ ቦታ ወይም አንድ አካባቢ ማለት ነው፣ ብትኮራረፉ የመገናኘት እድላችሁ ሰፊ ነው። ለማውራት ብትፈልጉ፣ ይቅርታ መጠየቅ ብትፈልጉ፣ ብቻ ለመገናኘት ብትፈልጉ እድሎች አሉ። አንድ አካባቢ ላይ ስለሆናችሁ፣ አንድ ቦታ ላይ ስለሆናችሁ ማለት ነው። አውርታችሁ ለመገናኘት ካሰባችሁ መገናኘት ትችላላችሁ። የርቀት ፍቅር ላይ ግን መኮራረፍ ሲኖር መራራቅ አለ። ቦታ ርቀት አለ። የምትገናኙበት መንገድ የሚታወቅ ነው። ወይ በስልክ ነው ወይ በቴክስት ነው የምትደራረጉት። በእነዚህ መንገዶች እየተገናኛችሁ መኮራረፍ ማለት የምትገናኙበትን አንዱን መንገድ መቁረጥ ማለት ነው። ያ ደግሞ ቀጣይነት እንዳይኖረው ያደርጋል። ያ ደግሞ በጣም በጣም የፍቅር ግንኙነታችሁን ይጎዳል። ስለዚህ መኮራረፍን ከመሀላችሁ አርቁ፣ አስወግዱ። እንደሌላው የፍቅር ግንኙነት ይሄ ተኮራርፋችሁ ከዛ እየቀጠላችሁ ለመሄድ በጣም አስቸጋሪ ነው የሚሆነው። ምክንያቱም ተራርቃችሁ ስላላችሁ በመሀል የሚመጡ በጣም ብዙ ክፍተቶች ይኖራሉ። በመሀል በጣም ብዙ ችግሮች እየተደራረቡ እየተደራረቡ ሊመጡ ይችላሉ፣ ሊከሩ ይችላሉ። ስለዚህ መኮራረፍን ከመሀላችሁ አስወግዱ። ችግሮች ቢኖሩም ችግሮቹን እዛው ፈቶ የማ ማለፍን ልማድ አዳቡ የርቀት ፍቅር ላይ ሆናችሁ ፍቅራችሁን ማስቀጠል ስኬታማ ማድረግ የርቀት ፍቅር ጊዜው ደግሞ አብቅቶ በአካል ተገናኝታችሁ አብራችሁ የምታሳልፉበትን ጊዜ የምትናፍቁ የምትፈልጉ ከሆነ መኮራረፉን እንግዲህ ተወት ማድረግ ያስፈልጋል ማለት ነው። ችግሮች ሲገጥሟችሁ እዛው ተነጋግራችሁ እንዲ እንዲ ነው በቃ ይቅርታ መጠየቅ ካለባችሁም ይቅርታ ተጠይቃችሁ አንዳችሁ ተሸንፋችሁ የርቀት ፍቅሩን ማስቀጠል ነው እንጂ መኮራረፍ በጣም ለብዙ ክፍተቶች በር የሚከፍት ነገር ነው። ስለዚህ መኮራረፍን ከመሀላችሁ አስወግዶ፣ ይሄ የመጀመሪያው ትልቅ ስህተት ነው። ስለዚህ አትኮራረፍ። ሁለተኛ፣ መደምደም ወይም ደግሞ ማጠቃለል። የርቀት ፍቅር ላይ ጊዜ የምትገናኙበት መንገድ ቅድም እንደነገርኩት ወይ በስልክ ነው ወይ ደግሞ በቴክስት ነው አይደለም? የምትደራረቁት ያው በስልክ ማለት ነው ዞሮ ዞሮ። ስለዚህ የማትገናኙበት ነገር ሊፈጠር ይችላል። ለምሳሌ ደውለህ ወይም ደግሞ ደውለሽ ላታነሳ ስልኩ ላይ ይነሳ ይችላል። አይደለ? በዚህ ጊዜ እንደዚህ ገጥሞት ነው፣ እንደዚህ ሆኖ ነው፣ በቃ ሌላ ሰው ጋር ሆኖ ነው፣ ወይም ደግሞ ይህን ቅድሚያ ስላልሰጠኝ ነው፣ እንደዚህ ሆኖ ነው ብላችሁ በራሳችሁ ምክንያት እየፈጠራችሁ ያንን ምክንያት አምኖ መቀበል ይሄ በጣም ትልቅ ስህተት ነው። እርግጥ ነው ይሄ በኖርማል የርቀት ፍቅርም ባልሆነ የፍቅር ግንኙነት ውስጥም ይስተዋላል። በቃ በራሳችን የሆነ ነገር እንፈጥርና እንስልና ያንን እንቀበለዋለን። ያ በርቀት ፍቅር ላይ በጣም ይሰፋል። እንደዚህ አይነት ነገሮች በጣም ይስተዋላሉ። በቃ እንደዚህ ሆኖ ነው ብላችሁ ትደመድሙና ከዛ መታ ስታስረዳ እንደዚህ እንደዚህ ከሆኑ ነው ያላነሳሁት፣ እንደዚህ እንደዚህ ሆኜ ነው ብትል አታምንም። ለምንድን ነው መጀመሪያ ራስ አምነህ የተቀበልከው ነገር ስላለ ማለት ነው። ብትነግረህም ውሸት ነው የሚመስል። ስለዚህ በተቻላችሁ መጠን ፍቅራችሁን የምትፈልጉ ማስቀጠል የምትፈልጉ ከሆነ እንደዚህ ሊሆን ነው ይችላል ብላችሁ አትደምድሙ። በቃ እንደዚህ ሆኖ ነው እንደዚህ ስላደረገ ነው የኔን ስልክ የማያነሳው ቴክስቴን የማይመልሰው እንደዚህ ብላችሁ ኔጌቲቭ ነገሮችን ለራሳችሁ መናገርና ማሳመን ይቅርባችሁ። እንደዛ የምታደርጉ ከሆነ የፈለገ ነገር ቢነግሯችሁ ለመቀበል ለማመን በጣም ትቸገራላችሁ። ስለዚህ ተጠራጣሪ እየሆናችሁ ነው የምትመጡት። ስለዚህ ባካችሁ እራሳቸው የሚነግሯችሁን ነገር አምናችሁ ተቀበሉን። ማለት የርቀት ፍቅር ውስጥ ሆናችሁ እየጣሩ እናንተን ለማግኘት እየሞከሩ ጊዜ እየሰጧችሁ ሆኖ በእነዚህ በትንንሽ ኔጌቲቭ ነገሮችን በማሰብ ፍቅራችሁን እንዳታጡ ክፍተትም እንዳይፈጠር ተጠንቀቁ። ስለዚህ ከመደምደም ይልቅ ለመረዳት ለመጠየቅ ሞክሩ። ክፍተቶች በሚፈጠሩ ጊዜ በፈለጋችሁ ሳታገኟቸው ስትቀሩ ለመጠየቅና የሚነግሯችሁን ምላሽ ለመቀበል አንደርስታንድ ለማድረግ ሞክሩ እንጂ በራሳችሁ እንደዚህ ሆኖ ነው ብላችሁ ደምድማችሁ ምንም ነገር ቢነገራችሁ አትቀበሉም ማለት ነው። ስለዚህ መጀመሪያ አትደምድሙ። እንደዚህ ሆኖ ነው፣ እንደዚህ ሆና ነው፣ ለዚህ ነው ስልኬን የማታነሳው በቃ ወይኔ ምናምን የሚል ኔጌቲቭ የሆነ ሀሳብ አይምሯችሁ ውስጥ አይምጣ። እነዚህን ልምምዶች ካደረጋችሁ የርቀት ፍቅሩ የቱንም ያህል አይቆይም፣ አይዘልቅም። መጀመሪያ መተማመን የግድ የግድ ሊኖር የሚገባ ነገር ነው። ስለዚህ ስልክ ያላነሳሁት በዚህ በዚህ ምክንያት ነው ብላ ስትነግረው ማመን አለብህ፣ መረዳት አለብህ። ይህንን የምታደርገው ደግሞ አንተን ለማግኘት በምትጥራው ጥረት በምትሰጥ ጊዜ ተነስተ ነው እንጂ እያጭበረበረች እያታለለች አይነት ስሜት ከተሰማ ነገሮችን በደንብ ልብ ብሎ ማየት የለብህም። ዝም ብለን ማመን አለብህ ማለት አይደለም። ለሴቷም እንደዛው ማለት ነው። ግን ምንድነው በቃ አንዳንድ ጊዜ ታስተውላላችሁ ብዬ አስባለሁ፣ ራሳችሁን ትመለከታላችሁ ብዬ አስባለሁ። ይህን ስናገር እንደመድማለን። በቃ እንዲሆኑ ነው እንደዚህ ለዚህ ነው እያለን በቃ በራሳችን አለ አይደለም ኢማጅን እያደረግን ነገሮችን እንደመድምና ከዛ ሲነገረን የሆነ ነገር ለመቀበሉ በቃ በጣም ወደኋላ እንላለን። አይምሯችን ደግሞ ቀድሞ ያመነው የተቀበለው ነገር ስላለ ለሌላ ነገር ቦታውን አይለቅም። ስለዚህ መጠራጠር የበዛበት ይሆናል ማለት ነው። ይሄ ደግሞ ተገቢ አይደለም። ስለዚህ በተቻላችሁ መጠን ለመረዳት ሞክሩ። ሶስተኛ የሚሰማችሁን ስሜት በግልጽ አለመናገር ይሄ በጣም ከባድ ስህተት ነው። የርቀት ፍቅር ላይ ነው ያላችሁት፣ እንደዚህ ተያይታችሁ ፊት ለፊት በአካል ሰውን በነገራችን ላይ በአካል ስታገኙት ብዙ ነገሮች ትረዳላችሁ አይደለ? ፊቱን አይታችሁ ብዙ ነገሮችን ትረዳላችሁ። እንደዚህ ሆኗል፣ እንደዚህ እየተሰማ ነው ሲናገር ራሱ የሚናገርበት መንገድ እውነት እያወራ ይሁን ውሸት እያወራ ይሁን ራሱ የሚያውቁ ሰዎች አሉ። አለ ሰዎችን እንደዚህ አይተው ከልምድ ብዛት ማለት ነው ውሸት ስታወሪ እንደዚህ ነው የምትሆኝም ምናምን የሚል ራሱ ደረጃ ላይ የሚል አይነት መተዋወቅ ላይ ይደረሳል። አለ ከጊዜ ብዛት ከሰዎች ጋር ስለዚህ አሁን በርቀት ፍቅር ላይ ሆናችሁ የምትደባበቁ ከሆነ አይሆንም፣ አይሆንም። በቃ የሚሰማችሁ ስሜት በግልጽ እንደዚህ እንደዚህ ነው እያላችሁ መናገር መቻል አለባችሁ። ምክንያቱም እንድትረዳዱ፣ እርስ በርሳችሁ አንዳችሁ የሌላኛችሁን ስሜት እንድትረዱ የሚያደርገው ብቸኛው መንገድ መናገር ነው። ስሜትህን ካልተናገርክ ልትረዳ የምትችልበት ስሜትሽን አንቺን በግልጽ ካልተናገርሽ ሊረዳሽ የሚችልበት ሌላ ምንም ምንም ምንም መንገድ የለም። በአካል አትገናኙም። አይቶሽ እንደዚህ ነው ይሆንሽ እንደዚህ ይሆንሻል፣ ደብሮሻል፣ ከፍቶሻል፣ ምንድነው እንደዚህ ያረግሽ? በፊት እኮ ይሄን አታረጊም ነበር፣ አንተ እኮ በፊት እንደዚህ እንደዚህ እኮ ማድረግ ትወድ ነበር፣ ምንድነው የተው እኮ የሚሉ ነገሮችን ለማለት ያላችሁበት ሁኔታ አይፈቅድም። ተራርቃችሁ ነው ያላችሁት። ስለዚህ ትገናኙበት ሰዓት ላይ የሚሰማችውን ስሜት በግልጽ መናገር። ዛሬ በጣም ከብዶኛል፣ እንደዚህ እንደዚህ እየተሰማኝ ነው። በጣም ደብሮኛል በቃ የምመሞክረው ነገር አልተሳካልኝም። እሱ ደግሞ እንደዚህ እንዲደብረኝ አደረገኝ። በቃ እያላችሁ የሚሰማችውን ስሜት በግልጽ ደስታም ሲሆን እንደዛው ብቻ የሚሰማችሁን ስሜት ዋጋ ሰጥታችሁ በደንብ አድርጋችሁ መግለጽ መቻል አለባችሁ። ያንን ስታደርጉ ሌላኛውም ሰው በቃ ይረዳችኋል ማለት ነው። ደስታም ከሆነ ይረዳችኋል፣ አብሮ ደስ ይለዋል። ሀዘንም ከሆነ ከዛ እንድትወጡ ከዛ ስሜት እንድትወጡ ከዛ ድብርት እንድትወጡ ይጥራል፣ ይሞክራል። መልሶ መላልሶ ይጠይቃችኋል። እንዴት ሆንሽ? እንዴት ሆንክ መባባል ይመጣል። ይሄ ደግሞ እያጠናከረ እያጠናከረ የፍቅር ግንኙነታችሁን አንዳችሁ ለአንዳችሁ የምትሰጡትን ቦታ እየጨመረ እየጨመረ እሚሄድ ትልቅ ነገር ነው። ስለዚህ በፍጹም በፍጹም ምን እንደሚሰማችሁ አትደባበቁም። አንዳንድ ጊዜ ሩቅ ለሩቅ ስለሆነ ያላችሁት ይህን ብነግረው ይጨነቃል፣ ለምን አስጨንቋለሁ ይህን ብነግራት ትጨነቃለች፣ ምናምን የሚሉ ነገሮች አሉ። ግን ይሄ አንዱ ፓርት ነው። በቃ የሚሰማችሁን ስሜት ተናግራችሁ የጭንቀታችሁ፣ የችግራችሁ፣ የሀዘናችሁ አካል ማድረግ አለባችሁ። ያንን ስታደርጉ በዛ ሰው ውስጥ ያላችሁ ቦታ እየጨመረ እየጨመረ ነው የሚሄደው። እናንተም ትልቅ ቦታ እየሰጣችሁት ነው የምትሄዱት። ስለዚህ ስሜትን አትደባበቁ። በተቻላችሁ መጠን ግልጽ ሆናችሁ የሚሰማችሁን ነገር የተፈጠረውን ነገር በግልጽነት ማውራትና መነጋገር በጣም በጣም ይጠቅማል። ያም እንዴት ነው በቃ ሰው አብሯችሁ እንደሆነ አይነት ፊል እንዲያደረግ ያደርጋል። ስለ ሁሉ ነገር ስታወሩ ስለሚሰማችሁ እያንዳንዷ ስሜት ዋጋ ሰጣችሁ ስትጠይቁና ስትናገሩ አብሯችሁ ያለ አይነት ስሜት እንዲሰማ ያደርጋል። ስለዚህ ይሄን ስህተት አትሳሳቱ። ስሜታችሁን አትደባበቁ። የሚሰማችሁን ነገር በግልጽ ተነጋገሩ። በመጨረሻም ስለ ወደፊት አለማውራት። ያው እንግዲህ የርቀት ፍቅር ላይ ሆናችሁ ስለ ነገ፣ ስለምትገናኙበት ጊዜ ይወራል አይደለም። ግድም ነው እሱም ነው ደግሞ አይደለም። ተስፋ ሆኖ ፍቅር ግንኙነቱ እንዲዘልቅ እንዲቆይ የሚያደርገው እሱ ነው፣ ወደፊት ማለት ነው። ግን አንዳንድ ጊዜ የሆነ ከመሰልቸትም ሊሆን ይችላል። በቃ አይደለ ከመፍራትም ብዙ ማውራቱ በቃ ምቾት እያልሰጣችሁ ሲመጣ ምናምን አንዳንድ ጊዜ እርግፍ አድርጋችሁ ትተውታላችሁ። ስለ ነገ አታወሩም። በቃ ዝም ብላችሁ ዛሬ ትገናኛላችሁ፣ ዛሬ ታወራላችሁ። ስለወደፊት የምታወሩትን ነገር እርግፍ አድርጋችሁ ትተውታላችሁ። ግን ይሄ በጣም ትልቅ ስህተት ነው። አይኖ ከባድ ሊሆን እንደሚችል አውቃለሁ። ሊሰለች ይችላል፣ ሊደክም ይችላል፣ ጊዜው ሊረዝም ይችላል። ግን የፍቅር ግንኙነታችሁ ስኬታማ እንዲሆን የምትፈልጉ ከሆነ ስለወደፊት ማውራት ግድ ግድ ግድ ግድ ነው። በተለይ የርቀት ፍቅር ላይ በቃ ወደፊት ግድ ነው። ምክንያቱም እሱ ነው የሚያኖራችሁ፣ እሱ ነው ተስፋ ሰጥቷችሁ አብራችሁ እንድትሆኑ ዛሬ እንድትሰሩ፣ ዛሬ ላይ ኮሚትመንት ኖሯችሁ እንድትገናኙ፣ በቀጠራችሁ ሰዓት ላይ ቁጭ ብላችሁ እንድታወሩ፣ ጊዜ እንድትሰጡ። ብዙ ማይመቹ ነገሮች እኮ ይኖራሉ አይደል? እነዛን ሁሉ አልፋችሁ እንድትመጡ ብርታት የሚሆናችሁ ነገ ነው። ነገ አብረን እንሆናለን፣ ነገ እንገናኛለን፣ ነገ ጥሩ ጊዜ ይኖረናል የሚለው ነገር ነው ብርታት የሚሆናችሁ እሱም ተዋችሁት፣ ማለት ስለሱ ማውራት አቆማችሁ ማለት አሁን ላይ ያላችሁ ግንኙነት ፌድ ፌድ ፌድ እያደረገ ነው የሚመጣው፣ በቃ እየፈዘዘ እየፈዘዘ ነው የሚመጣው። ምክንያቱም ምንም ሴንስ አይሰጣችሁም። የምትናፍቁለት የምትጓጉለትን ነገር በደንብ አድርጋችሁ አውርታችሁ የበለጠ እየጓጓችሁ የበለጠ ነገር እየናፈቃችሁ የበለጠ ነው መሆን ያለበት እንጂ ጭራሽ ሁኑ ሰልችቷችሁ ደክማችሁ ስለወደፊት ስለ ወደፊት ማውራት ከተዋችሁ የፍቅር ግንኙነታቸው አደጋ ውስጥ ነው የሚገባው። ስለዚህ ስለ ወደፊት በደንብ ነው ማውራት ያለባቸው። እንደውም ዲቴል በቃ እንዲህ ነው የምናረገው፣ እንደዚህ ነው የሚሆነው ስትመጪ፣ ስትመጣ፣ ስንገናኝ እኮ እንደዚህ ነው የሚሆነው ብላችሁ ዲቴል በደንብ ነው ማውራት ያለባቸው። ያንን ማውራት በራሱ የሆነ የደስታ ስሜት የሚፈጥርና አሁን ላይ የምታሳልፉትን ችግር ከዛ አንፃር ከዛ ጊዜ አንፃር። ስትገናኙ ካለው ደስታ አንፃር በጣም ቀላል እንደሆነ እንዲሰማችሁ ና እንድትወጡት እንድታሳልፉት ብርታት የሚሰጥ ነገር ነው የሚሆነው። ስለዚህ እባካችሁ ስለ ወደፊት ማውራት አትሰልቹ። ሊከብድ እንደሚችል ይገባኛል፣ ግን የምትፈልጉ ከሆነ ውጤታማ እንዲሆን የግድ የግድ ማድረግ አለባችሁ። ስለዚህ ስለወደፊት ወደፊት በደንብ አውሩ፣ እየተጨናነቃችሁ ሳይሆን ደስ የሚለውን ነገር ስትገናኙ ስለምታደርጉት ነገር እንዲሆን ስለምትፈልጉት ነገር በደንብ በደንብ ማውራት ይጠቅማል። ብርታት ይሰጣቸዋል፣ ተስፋ ይሰጣቸዋል። ስለዚህ በደንብ አድርጋቸው ስለ ወደፊት ስለ ነገር አውሩ፣ እቅድ አውጡ፣ ፕላን አድርጉ። ይህ በጣም ያግዛል። ከነገራችን ላይ እነዚህን ነገሮች ዛሬ ስለ ርቀት ፍቅርን በተመለከተ ቪዲዮ ለመስራት ሳስብ በጣም ብዙ ነገሮችን ቼክ አድርግ ያለው የተለያዩ ጥናቶችን የርቀት ፍቅር ውስጥ በነበሩ ጥንዶች ላይ የተሰሩ የተለያዩ ጥናቶችን አገላብጫ ያለው አንብቤ ያለው ምን ቢያደርጉ እንደሚሻል ምን ስህተቶች እንደጎዱ አይቻለው። እናም ደግሞ ውጤታማ የሆነ የርቀት ፍቅር አሳልፈው ደግሞ በትዳር የተጣመሩ ጥንዶች የሰጧቸውንም ሀሳቦች ተመልክቻለሁ። የሰዎችን ኤክስፒሪንስ ማለት ነው። በዚህ በእኛም ሀገር ላይ ብዙ ሰዎች ሀሳባቸውን የሰጡበት ምን እንደጠቀማቸው፣ ምን ማድረጋቸው ውጤታማ እንዲሆን እንዳደረገ ሲናገሩ የነበረውን ሁሉ ወስጄ ነው ያመጣሁላችሁ። እንደዚህ የተጨመቀ ነገር ነው ማለት ነው። ጥናቶቹም አሉ፣ የሰዎች ኤክስፒሪንስ ደግሞ አለ እንደዚህ ስላደረግን ጠቀመን፣ ይህንን ማድረጋችን ደግሞ ትንሽ አንገዳግዶን ነበረ ያሉባቸውን ነገሮች ነው አጠቃልዬ ይዤላቸው የመጣሁት እና በጣም ይጠቅማቸዋል ብዬ አስባለሁ። እዚህ ጋር የርቀት ፍቅርን ስናሆረው ሁለት አይነት መንገድ ነው አይደለ ያሉ። አንዳንድ ጊዜ መጀመሪያ ትውውቃችሁን በርቀት ይሆናል። የተለያየ ቦታ ላይ ሆናችሁ እንግዲህ አሁን ሶሻል ሚዲያው በጣም አንድ የመሆን ያህል ነው አይደል? እያቀራረበ ያለው ሰውን። ስለዚህ የተለያየ ቦታ ላይ ሆናችሁ በቦታ ተራርቃችሁ በሶሻል ሚዲያ ተዋውቃችሁ ሊሆን ይችላል። ስለዚህ በአካላት ተዋወቁ፣ በሶሻል ሚዲያ ተዋውቃችሁ እዛው ጓደኝነትን ጀምራችሁ ከዛ ወደ ፍቅር የተለወጠ ሊኖር ይችላል። አንደኛው መንገድ እሱ ነው። ሁለተኛው መንገድ ደግሞ በአካል ትተዋወቃላችሁ፣ የተወሰነ ጊዜ አብራችሁ ሆናችሁ ወይም ደግሞ ፍቅርም ላትጀምሩ ትችላላችሁ። ብቻ በቦታ ከተራራቃችሁ በኋላ መልሳችሁ ማውራት ጀምራችሁ በሶሻል ሚዲያ፣ ከዛ ወደ ፍቅር የተቀየረ ወይም ደግሞ እዚሁም ሆናችሁ ወደ ፍቅር ተቀይሮ መለያየት ኖሮባችሁ በቦታ ተራርቃችሁ ሊሆን ይችላል። እንግዲህ እነዚህ መንገዶች ናቸው አይደለ? የርቀት ፍቅር ላይ ልናያቸው የሚገባ። እኔ ከዚህ ውስጥ ትንሽ ለየት አድርጌ በደንብ እንድታስቡበት መናገር የምፈልገው በሶሻል ሚዲያ የተዋወቃችሁ እና እዛው ጓደኝነት እንፈጥራ፣ ከዛ ወደ ፍቅር የተቀየረውን የፍቅር አይነት፣ የርቀት ፍቅር አይነት እሱ ላይ በደንብ አድርጌ ላወራችሁ እፈልጋለሁ። ምንድ ነው ሰዎችን ስናወራቸው፣ እንደዚህ ፊት ለፊት ቁጭ ብለን ስናወራቸው አሁን ባመጣው ቴክኖሎጂ በዘመኑ ቴክኖሎጂ ማለት ነው። ብዙ አይነት መንገድ አለ አደለ? ቀለል ብሏል። ሰዎችን የምናውቅበት የምናወራበት፣ እንደዚህ ፊት ለፊት እየተያየን ማውራት እንችላለን። ብዙ ነገር አለ የሚያቀል ብዙ ነገር አለ። ግን በአካል ደግሞ ተገናኝታችሁ ጊዜ ለማሳለፍ ብትሞክሩ ብትጥሩ በተለይም ደግሞ ወደ ትዳር ከመግባታችሁ በፊት ያን ማድረግ ብትችሉ ጊዜ ቢኖራችሁ። አንዳንድ ጊዜ የርቀት ፍቅር ላይ እዛው ተዋውቃችሁ በአካል እራሱ ተያይታችሁ ሳታውቁ ሰርግ ሁሉ ነገር ተዘጋጅቶ ከዛ ለማግባት የምትመጡበት ጊዜ አለ። እንደዚ አይነት ታሪኮችን አውቃለሁ። ችግር የለውም ጥሩ ነው። ግን በአካል ደግሞ ሰውን ስታዩት ሌላ ነገር ነው አደለ። እንደዛ ብዬ አስባለሁ። በአካል ሰዎችን ስታዩ የምትወዱላቸው ደስ የሚላችሁ በተቃራኒው ደግሞ ኮንፈርት የሚነሳችሁ የማይመቻችሁ ነገር ይኖራል። ማለት ሰው ፍቅር እንደዚህ ፊዚካል ነገር ላይ መመስረት አለበት የሆነ ማለት ፈልጌ ሳይሆን እንደዚሁ በቃ ሰዎችን አይተን የምንወድበት፣ አንዳንድ ጊዜ ደግሞ ከጠበቅናቸው በላይ ደግሞ እንዲህ እንደዚህ ነው እንደ ሰዓት እንደዚህ ያልመሰለችን ምናምን የምንልበት ጊዜ አለ፣ አደለ አጋጣሚ አለ። ይህ ፊዚካል ነገርን ተመስረቱ እዛ ላይ ፎከስ አድርጉ ማለት አይደለም፣ ግን ማየት ደግሞ አለባችሁ። አይታችሁ ቁጭ ብላችሁ አውርታችሁ መላመድ መቻል አለባችሁ ይሄ ትዳር ውስጥ ከገባችሁ በኋላ ወይ የሆነ ሰዓት ላይ አይደለም መላመድ ያለባችሁ ብዬ የማስበው። ይሄ የኔ የግል ሀሳብ ነው። ስለዚህ በርቀት ፍቅር ላይ ሆናችሁ በዛው ተገናኝታችሁ በዛው ፍቅርን የጀመራችሁ ሰዎች ፕሊስ እንደኔ ተገናኝታችሁ በአካል ታወሩ በአካል ያን ግንኙነታችሁን፣ ጓደኝነታችሁን፣ ፍቅራችሁን በአካል ደግሞ ብታጠናክሩት፣ ብትተያዩ፣ በደንብ ብትተያዩ፣ በደንብ ብትተዋወቁ፣ በአካል ደግሞ የበለጠ ጥሩ ይሆናል ብዬ አስባለሁ። ወደሚቀጥለው ወደ ትዳር ከመግባታችሁ በፊት ለራሳችሁ ጊዜ ብትሰጡ፣ በአካል የምትገናኙበትን የምትተዋወቁበትን እድሎች ብታመቻቹ የተሻለ ነው ብዬ አስባለሁ። የበለጠ ጥሩ እንዲሆን ያደርገዋል ብዬ አስባለሁ። እናንተ እስኪ ምን ትላላችሁ በዚህ ዙሪያ ላይ? ሀሳባችሁን ኮሜንት ላይ ጻፉልኝ። በርቀት ተጀምሮ በርቀት ሁሉ ነገር ተጠናቆ ሽማግሌ ምን ተልኮ እንደ ባህላችን ማለት ነው፣ ለመጋባት ብቻ የሚገናኙ የሚጋቡበት ጊዜ በጣም የተቃረበ ሰዓት ላይ የሚተያዩ ሰዎች አሉና ስለ እሱ ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። የኔ ሀሳብ ደግሞ እንደነገርኳችሁ ነው እና በመጨረሻም ለሁላችሁም የርቀት ፍቅር ውስጥ ላላችሁ ብታደርጓቸው ጥሩ ነው ብዬ የመራረጥኩላችሁ ነገሮች ስነግራችሁ እነሱ ነግራችሁ ላጠቃለል፣ ምንድነው የመጀመሪያው ነገር ፕላን ማድረግ ነው። ስለምታደርጓቸው ነገሮች በደንብ ፕላን ማድረግ፣ ቀናችሁን ፕላን ማድረግ። ለምሳሌ ትምህርት ላይ ልትሆኑ ትችላላችሁ፣ ስራ ላይ ልትሆኑ ትችላላችሁ። ያለባችሁን ነገር አይታችሁ የጋራ የሚመቻችሁን ሰዓት መምረጥ በቃ በዚህ ሰዓት ሁሉ ጊዜ እንገናኛለን። ይሄ ሰዓት የኔ ናንተ ሰዓት ነው፣ ይሄ ሰዓት ያንቺ ነው የኔ ሰዓት ነው ብላችሁ ቋሚ የሆነ የምትገናኙበት ሰዓት መምረጥ። በቃ እንደየቀናቱ ሊለያይ ይችላል። ሰኞና ማክሰኞ ሆነ ሰዓት ከተገናኛችሁ ሮብና ሐሙስ ሊቀያየር ይችላል። እንዳላችሁ እንደ ስኬጁላችሁ እንደ ራሳችሁ ስኬጁል። ግን የምትገናኙበት ወጥ የሆነ ቋሚ የሆነ ሰዓት ጊዜ ይኑራችሁ። ያ ምንድነው ኮሚትድ እንድትሆኑ ያደርጋችኋል። የምትፈልጉት ከሆነ ሪሌሽንሽን በዛ ሰዓት ትገኛላችሁ ሰዓታችሁን ጠብቃችሁ ትገኛላችሁ፣ ታወራላችሁ። እየቀጠለ እየተጠናከረ እንዲሄድ ያደርገዋል ማለት ነው ስለዚህ ፕላን አድርጉ። የምትገናኙበትን ሰዓት ምረጡ። በምን አይነት መልኩ እንደዚህ ቁጭ ብላችሁ በስርዓት ማለት ነው። ይህንን ፕላን ማድረግ በጣም ያቀላል ነገሮችን። ለምንድን ነው አንድ ጊዜ እናንተ አይመቻችም፣ አንድ ጊዜ ወይ እሷ አይመቻትም፣ ወይ አንተ አይመችህም፤ እና እንደዚህ ክፍተት እንዳይፈጠር ያደርጋል። ስትደውል አንተ ፍሪ ቢሆንኩበት ሰዓት ስትደውል፣ እሷ ላይመቻት ይችላል። ስለዚህ ሁለታችሁም የሚመቻችሁ ለሁለታችሁም ጥሩ የሚሆነው ሰዓት ተነጋግራችሁ ቁጭ ብላችሁ አውጡ። ስለዚህ በዛ ሰዓት አለመገኘት አይቻልም፣ የሞት ሽረት ጉዳይ ነው። ምክንያቱም ግድ ነው መዋራት አለባችሁ መገናኘት አለባችሁ። ስለዚህ ሰዓታችሁን አክብራችሁ ቀጠሯችሁን አክብራችሁ ኮሚትዶ ናችሁ እንድትገናኙ ያደርጋችኋል። ፕላን አውጡ። ሌላኛው ደግሞ ከዚሁ ጋር ተያይዞ አክቲቪቲዎችን ተመሳሳይ የሆኑ አክቲቪቲዎችን ማድረግ። ለምሳሌ አንተ አሁን የእረፍት ሰዓት ላይ ሊሆን ይችላል እሷም የእረፍት ሰዓት የምትሆንበትን ሰዓት ጠብቃችሁ አንድ አይነት ፊልም ማየት አንተም ጋር እሱን ፊልም፣ እሷም ጋር ያንን ፊልም ማየት ይሄ ተመሳሳይ የሆነ ስሜት እንዲሰማችሁ ያደርጋል። ምታዩት ነገር አንድ ስለሆነ ጥሩ የሆነ ቫይብ የሚፈጥር ነገር ነው፣ ሞክሩት። ሙዚቃም እንደዛው ተመሳሳይ ሙዚቃ መስማት የምትወዱ ከሆነ አልበም ሊሆን ይችላል የሆነ ሙዚቃ ሊሆን ይችላል ባላችሁ ጊዜ ያንን በተመሳሳይ ሰዓት ማድረግ በተመሳሳይ ሰዓት አክቲቪቲዎችን ማድረግ በጣም በጣም ይጠቅማል። መጽሐፍ ማንበብ በተመሳሳይ ሰዓት አንተን በምታነብበት ሰዓት እሷም ስታነብ ከዛ መታችሁ ደግሞ ሼር ስታደርጉ እንደዚህ ሆነ እንደዚህ ሆነ እያላችሁ ሼር ስታደርጉ በጣም የሚጠቅሙ ፕራክቲሶች ናቸው። እነዚህ እንደነገርኳችሁ ቅድም ጥሩ የሆነ ኤክስፔሪየንስ ካላቸው ሰዎች እና ከጥናቶች የመራረጥኳቸው ናቸው። ይጠቅሟቸዋል ብዬ ስላሰብኩ ነው ቤስት ፕራክቲስ ብዬ ያመጣኋቸው። ስለዚህ በተመሳሳይ ሰዓት አክቲቪቲዎችን ተመሳሳይ አክቲቪቲዎችን ማድረግ በጣም በጣም ይጠቅማል። ጥሩ የሆነ እንዲሰማችሁ ከዛ በኋላ ቶሎ ብላችሁ መታችሁ እንድታወሩበት እና የሆነ ኮመን ነገር እንዲኖራችሁ የሚያደርግ ነገር ነው። ሞክሩት እስኪ። እኔ ለመጥቀስ ያህል እነዚህን አልኩ፣ ሙዚቃ መስማት፣ ፊልም ማየት፣ መጽሐፍ ማንበብ ምናምን አልኩኝ። እናንተ ደግሞ ጨምሩበት። ሌላም ወክ ማድረግ ሊሆን ይችላል። በተመሳሳይ ሰዓት የሆኑ አክቲቪቲዎች ለማድረግ መሞከር በጣም በጣም እንድትቀራረቡ የማድረግ አቅም አለው። ስለዚህ ሞክሩት፣ አታድርጉ የተባሉትንም አታድርጉ። እስኪ ለውጡን ታዩታላችሁ ብዬ አስባለሁ። እንግዲህ የርቀት የፍቅር ጊዜያችሁ አብቅቱ፣ በአካል እንድትገናኙ፣ እንዲሰምር ፍሬ እንዲያፈራ ምኞቴ ነው። እስካሁን ድረስ አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ኮሜንት ላይ ደስ ያላችሁን ማወቅ የምትፈልጉትን፣ መጠየቅ የምትፈልጉትን ነገር ጠይቁኝ። እንደዚሁም ደግሞ ካነሳሁት ሀሳብ ጋር የምትስማሙበትንም አይ አንስማማምና፣ ፊደር እዚህ ጋር ትክክል አይደለሽም የምትሉትንም በቀናነት በጨዋ ደንብ ጻፉልኝ። የተሳሳትኩትን አስተካክላለሁ። ልክ የሆንኩትን እንግዲህ ቀጥልበታለሁ ማለት ነው። ለምታበረታቱኝ ሁሉ በጣም አመሰግናችኋለሁ። ቪዲዮን ላይክ ማድረግ እና መላክ ደግሞ አትርሱ። ሁለታችሁም የርቀት ውስጥ ያላችሁ ብታዩት ይጠቅማቸዋል። ይሄንን እና ደግሞ ሰብስክራይብ ያላደረጋችሁ ተደብቃችሁ የምታዩ እንዳላችሁ ደርሼበታለሁ። አሁኑኑ ሰብስክራይብ በማድረግ ተቀላቀሉ፣ ብዙ ታተርፋላችሁ። በቀጣይ በሌላ ቆንጆ በሆነ ቪዲዮ መለሳለሁ። እስከዛው ሰላም ቆዩልኝ። ቻ